የኢትዮጵያ በታሪኳ በርካታ ፈተናዎችን አስተናግዳለች፣ ከውስጥም ከውጭም እና እነዚህ ፈተናዎች ያስከፈሏት ዋጋዎች ብዙ እንደሆኑ ማንሳት ይቻላል። በተወሰነ መልኩ ግን ጠቅለል አድርገን እንመልከታቸው። እንግዲህ እንዳነሳሽ ኢትዮጵያ እንደ ሀገር ግጭቶቹ ባንዳና ባዳ ብለን የምንባባባቸውን ምንድን ነው ያናበባቸው ብለን ስናስብ ብዙ ጊዜ ምናልባት ኢትዮጵያ በተፈጥሮ የታደለች ብዙ ጸጋዎች ያሏት፣ በተፈጥሮ በቅርሶቿ በታሪኮቿ ብዙ ድልብ ሀብቶች አሏት የሚባል ቢሆንም ግን ኢትዮጵያ የምትታወቀውና በጣም ዘመን ያስቆጠረችባቸው ግጭቶች አሉ አንቺ ለጠቀስሻቸው መንስኤ የሚሆኑ ማለት ነው፣ ወይም ደግሞ የጠቀስሻቸው ጉዳዮች የምናገኝባቸው ማለት ነው። ስለዚህ እነኚህ ግጭቶች ደግሞ ከዘመን ዘመን ስናያቸው በውስጥ ባንዶች የተለኮሱ የተጠነሰሱ፣ ወይም ደግሞ ውስጥ ባሉ ሽኩቻዎች፣ ጦርነቶች፣ ግጭቶች ያም ደግሞ ምናልባት ብዙ ጊዜ የቅርብ ጊዜ ትውሳ ከመኖሩ አንጻር ምናልባት ደግሞ ከሚኒስት ሚዲያውን ባሻገር ሶሻል ሚዲያውም ራሱ የሚያዛባቸው ና እሱ ተደረግቱ ከመብዛቱ አንጻር የትላንት ታሪክ ሊመስለን ይችላል፣ ግን ኢትዮጵያን ታሪክ ወደኋላ ስናይ ምናልባት ከሦስት መቶ ዓመታት ጀምሮ እንዲህ ባሉ የውጭ ኃይሎች ከውስጥ ኃይሎች ጋር የተናበቡ በየዘመኑ የነበሩ ስርዓቶችን እያዳከሙ የሚመጡበትን ጊዜ ማየት እንችላለን። ስለዚህ በየዘመናቱ ለምሳሌ ሽፍታ በቤተሰብ አስተዳደር ከመጣንበት ጀምሮ በኋላም የዘመነ መሳፍንት ጋርም ስርዓትን ለመትከል ለማቆም በሚደረገው ጥረት ሁልጊዜ እርስ በርስ በውስጥ ብናደርጋቸው ሽኩቻዎች ውስጥ የምንጠላለፍባቸውን ሁኔታዎች ነው የምናየው፣ በኢትዮጵያ ታሪክ ውስጥ በብዛት ማለት ነው እና የማዕከላዊ መንግስት ለማቆም ለምሳሌ በየዘመናቱ የዛሬ እንዳይመስል የአጼዎቹንም ዘመን እያነሳ ለምሳሌ አጼ ቴዎድሮስ ተቋም ለማቋቋም ይሄ በተለየ ኢንዱስትሪ ለማበጀት አገር ለማጽናት ያደረጉት ጥረት የተጨናገፈው በምን ነበረ ብለን ስናስብ ይሄም እንደምናውቀው በባዕዳን አስታጣቂነትና የውስጥ ባንዳዎች በመላላክ ነበረ። በኋላ አፄ ዮሐንስንም ዘመን ብናነሳና እሳቸው ኢትዮጵያ ላይ ለመስራት ደግሞ ኢትዮጵያ ላይ የጀመሯቸውን ውጥኖች ሳይጨርሱና ሳያስቀጥሉ ያንንም ድል ሳያገኙ ወይ ደግሞ ፋታም ሳይሰጣቸው በጦርነት እንደባዘኑ እዛዚህ እንዳሉ እንዲያልፉ የተደረገበትን ዘመን ብናይ እንዲሁ የባዕዳን አስታጥቀው የላኩብንና በውስጥ የነበሩ ሽኩቻዎች ናቸው። በኋላም እንግዲህ የሚታወቀው ነበር ብዛት የምናነሳው ምናልባትም ከስንቅ ይሆናል ከዚህ ለመውጣት ብለን ስናነሳ እነ አድዋንም ጉዳይ ስናነሳ አፍሪካን አስገብራለሁ ብለው እንደምታውቁት ያኔ አውሮፓውያን ሲቀራመቱና ወደኛ ወደኛ ያኔ እነ ጣሊያን የመጡበትን ጊዜ የምናነሳ ከሆነ የመጣችበት በኋላ ግን እሷን በጦርነት ያሸነፍንበትና የመለስንበት ጊዜ ግን በጦርነት አሸንፈን ስንመልሳቸው አርፎ አልተቀመጡ ሴራ ነበር የሚጎነጉኑት። ማለት ውስጥ ምን አይነት ክፍተት ልናገኝ እንችላለን ብለው በኋላ የአፄ ምኒልክ ህልፈትን ተከትሎ እንደምናውቀው በስርዓት ውስጥ ጭምር በመግባት ያ መንግስት እንዳይጸና የተደረገባቸውና ዳግም ስንወረድ ከዛ እስክንወረድ ደግሞ እኛ በውስጥ ሽኩቻ ተጠላልፈን ይመጣሉ ይመጡ ይሆን ብለን በአምራቹም ዘርፍ ቅድም እንዳልኩት የጀመርናቸውን ሳናስቀጥል እራሳችንን ሳንከላከል ሳናደራጅ ሁለተኛ ወረራ መጣ ማለት ነው። ያ ሁሉ እንዲሆን የተደረገው ግን ውስጥ በነበረው ኃይል እርዳታና እገዛ ነው። ስለዚህ ይሄ ነው፣ በኋላ ወደ አሁን ወደ መድናነሳቸው የባህር ኃይል ጉዳይ፣ ወደብ በር፣ ባህር በር ማጣት ጠንካራ ተቋማት ሚሊተሪውን ጨምሮ በዘላቂነት እንዳንሰር ያደረጉን በሙሉ እነኚህ በየዘመናት እያየናቸው ስንመጣ እስከዚህ ድጋሚ ጣሊያን እኛን እስኪወረን ባለው ድረስ ሽኩቻው እርስ በርስ የሚታይና በኋላም እነሱ ወደ እኛ በመጡ ጊዜ አሁን አጀንዳ ስናደርገው ብርቆ ነው የሚነሳው። የባህር በርን እንድናጣ የሆነው ራሱ በእኛ በውስጥ ሽኩቻና በዚህ የታሪክ ሂደት ትናንትና ብለን በምንጠቅሰው ሂደት ውስጥ ነው። ያው የምንጮቻችንን ፍለጋን የመጡትን በእኛ ሀገራት ምን አስከፈለናል ያልሽው አሁን ቆመን ይህን ጉዳይ የምንጠይቅ ሰዎች መሆናችን ከዛ እንዳልኩት አሁን ስልሳ ሰባ ዓመት ብቻ ሳይሆን ሶስት መቶ አራት መቶ ዓመታት ወደ ኋላ ሄደን የኢትዮጵያን ታሪክ ስናገላብጥ ትልቅ የሚባለው እንግዲህ የእናንተ ናሽናል ሚዲያ ነው። የእናንተን አርካይቭ ተመርሰች ስታይ ዛሬም እዛው ጋር ቆምን መቅረታችን ያስከፈለን እና ግን በየዘመናቱ ከፋፍልን ብናየው በዚህ ደረጃ እስከ ዛሬ ድረስ ሲወርድ ሲዋረድ የመጣና ባለንበት ቆመን እንድናይ ዛሬም እዚህ ይህን እንዴት እናወራለን ብለን የሚያስደነግጥ አይነት አዙሪት ያለበት የሁለቱ መናበብ ጠልፎ ያስቀረበት እና ኢትዮጵያ ዛሬም ቆማ ይህን ስትጠይቅ ስጠይቅ ብርቅ የሆነበት ከዛ መብቷን የምትጠይቅበትና ትናንት ትላንት የነበራትን ነገር ስታነሳ እንደ ነውር እንዲታይ ይሄን የእኛም ጥያቄም ደግሞ ነውር አድርጎ ለማግዘፍ የሁለት አካላት መናበብ የምናይበት እና እዛው ዛሬም ቆመን የምንረግጥበት ዓለምን ከኛ ጋር ስናነጻጽር የሚያስደነግጥ ልዩነት ጭምር እንዴ እንዴት እዚህ ተገኘን የሚያስብለው ጋር ሁሉ የሚያደርሰን ግን በየዘመናት ገልጠን ብናየው ግን ስንላፋ የመጣንበትና እዛው ጋር ሀገር ቆመን ልትቀር የሚፈለግበት ዛሬም ያሽፍታነት ያባንዳነት በባዕዳን ፍላጎት የተፈጥሮ ሀብቶቻችን ቅድም ስነሳ እንዳልኩት እነሱን በአግባቡና በወጉ እንዳንጠቀም የነቃ ኃይል እዚህ አካባቢ ካለ ጉዳችን ፈላ፣ የምንፈለገው ነገር አናገኝም የሚል ኃይል ስላለ ሁሌ በዛ ሽኩቻ ውስጥ መቆመን ያህል ምን የሚያስደነግጥ ነገር አለ? እዚህ ዘመን ላይ ቆመን ስለዛኛው ዘመንና ያኔ ስላጣናቸው ፍላጎቶች ማስመለስና አለማስመለስ መነታረክ ላይ መቆም በራሱ ልዩነቱን አስደንጋጭ ያደርገው። አዎ እርስዎም ሲያነሱልን እንደነበረው በታሪክም መለስ ብለን ስንቃኝ የውስጥም የውጭም ጫናዎች ኢትዮጵያ ስታስተናግዳቸው ኖራለች እና ዛሬም ያንን እንመለከታለን። ለምሳሌ ትልልቅ ፕሮጀክቶችን ስንጀምር ወይም ደግሞ ሀገር የሚያሻግሩ ጥያቄዎችን ማንሳት ስንጀምር ከውጭም ከውስጥም ጫናዎች ይበረታሉ። ታላቁ የኢትዮጵያ ህዳሴ ግድብ አንዱ የዚህ ማሳያ አድርገን እናነሳለን። ኢትዮጵያ ያለፈችበትን መንገድ ስለምናውቀው ና እንደው ምክንያቱ ምንድን ነው ማለት እንችላለን። ያው ስንነሳ እንዳልነው የአባይ በተለይ ጥናቶችን አሉ ለዋላ ሄደ ስታይ አባይ በራሱ እንዳልኩት የብዙ ነገራችን ምንጭ ነው። አሁን ዓለም ላይ እንደምታውቂው ውሃ ውዱ የሚባለው ሀብት ነው። በወጉ ግን ያላወቅ ነው እኛ ሌሎች በደምብ ስለገባቸው የመጡበት አሁን የባህር ኃይሉም፣ ከውሃ ጉዳይ ጋር ከአባይ ጋር ነጥለን እንድናይ ይፈለጋል እንጂ የምር ይነጠላሉ። የሁለቱ ውሃዎች ጉዳይ ነው። አይን ያስጠልብን የፓርትላንት የኛው ነበረ ከዛ ቅድም ባላሹት ጉዳይ እንድናጣ ሆነ። ዛሬ ሱ የምንናፍቅበት ደረጃ ግን ያንን ውሃው ሲፈልጉ አለ ነበር ወይስ ሲመጡ አለ ነበር ወይስ ተጣላ ነው። ስለዚህ ቅድም ያልሻቸው ለምሳሌ ሁሌ የኛ ኃይሎች እንዳይነቁ የሚሉት እነማን ናቸው? ታሪካዊ ጠላት ብለን የምንጠቅሳቸው ሀገራት አሉ አይደል? እነኛ ሀገራት እነኛን ጉዳዮች እንዳይነኩ እንዳይነኩ የምናደርጋቸው እንዳይነቁ እናድርግ። ትልቁ የሚፈሩት አባይን ነበር። ስለዚህ አባይን እኛ ገደብን። ስለዚህ ጥናቶችን ማመለስ ስለብሽታይ በተለይ በግልጽ ጠቅሰው ስማቸውን ጠቅሰው። በዚህኛው ተፋሰስ ላይ የነቃ ኃይል ከመጣ የነቃ ዜጋ ከመጣ እኛ ያልቅልናል። ስለዚህ የምናደርጋቸው ውስጥ ለውስጥ እናሻክቷቸው። ውሃ ነው ጉዳዩ። ከውሃ በላይ ደግሞ ህዳሴ ነው። የህዳሴን ተምሳሌ ደግሞ የምታውቁት ነው። የሰራ ነብ በኛ በእኛ ኃይል መሰራቱ በኛ አቅም መሰራቱ ከዛ የእኛን ውሃ ነውር ታቡ አድርገውብን ዋ የሚል ማስጠንቀቂያ ሁሉ የታከለበት በነበረበት ሁኔታ ውስጥ የነካ ነው ነው። ከዛ ጥናቶችን አለም አቀፍ ጥናቶችን ራሱ ስታይ የ150 ዓመት የ200 ዓመት ግብ ግቦቻችንን ሲያነሱ ቀጥታ የሚጠቅሱት እነ ግብፅ፣ እነ ታሪካዊ ብለን የምንጠቅሳቸው ሀገራት ወደዚህ አካባቢ ላይ እንደ የነቃ ኃይል ከመጣ አለቀለት። ስለዚህ ምንድን ነው ብሎ ጥናቶች ራስ ኮ በግልጽ ኮ ያነሱ አይደብቁትም። ስለዚህ ምንድን ነው ማድረግ ያለባቸው ታሪካዊ ጠላቶቻችን ብሎ ሲያስቡ፣ አንዱ በውስጥ ጉዳዮቿ መጥመር ነው። ከዛ ግጭቶችንም ካያችሁ የውስጥ ብለን ስንል ለምሳሌ እንደ ወደኛ ብቻ እንዳናሳይ፣ ወደ ውስጥ ስንል የውጭውን ዓለምና እኛን እንክፈል። አፍሪካ ለምሳሌ በተለይ የእኛ ቀጠና በጣም በዚህ ይታወቃል። ባለመተባበር፣ የተፈጥሮ ሀብቱን ይዞ ባለመተባበር ይታወቃል። በመላላክ ይታወቃል። በመፍራት ይታወቃል። ለምሳሌ ኢትዮጵያውያን ብቻ እኮ አይደሉም ምን ክልልን በላቸው ይሄኛል ተፋሰሱ የሚያልፍባቸው ወይ ወንዙ የሚነካቸው አካባቢዎችን፣ ከዛ ደግሞ እንደ አህጉር አፍሪካ ቢያቸው ተፋሰሱን የሚጋሩ ሀገራት ይሄን ውሃ መጠቀም እንችላለን የሚለውን እኮ በአደባባይ እንዲያነሱ ለማሳመን እኮ ብዙ ዓመታት ፈጅቷል ነው የሚባለው። ከአስር ሃያ ዓመት ወንዙ በደጃቸው እያለፈ የኛ ነው ብለው ለማመን ማለት ነው። ስለዚህ የነኛ መቆሚያዎች በውስጥ ብለን ስንል ኢትዮጵያ ብቻ ሳትሆን ቀጠናውን ወይ ደግሞ ውሃውን የሚጋሩ የቀጠናው ሀገራትም ጭምር ናቸው። ለምሳሌ የውስጥ ነው የውጭ ብለን ስናመጣ ከባንዳ ባሻገር ግን ቀጠናው ላይ ራሱ። ስለዚህ የእነዚህ ታሪካዊ ጠላቶቻችን መቆሚያ የኢትዮጵያ ውስጥ ያሉ ክልሎች ብቻ ሳይሆኑ፣ ቀጠኗ ላይ ውሃውን የሚጋሩ ሀገራት ጭምር ናቸው ማለት ነው። ለምሳሌ አሁን ከጎረቤት ሰሞኑ እንደምናየው ማለት ነው። ይሄ የዛሬ ታሪክ ሳይሆን ለዘመናት የነበረ ታሪክ ነው። ስለዚህ እነኚህ መቆሚያዎቻቸው ናቸው መተማመኛዎች፣ እነሱን መርሳት የለብንም ስለዚህ ኢትዮጵያ ያንን ሁሉ ጥሳ ነው እንግዲህ ወይ ደግሞ በዛ ሁሉ ፈተና ውስጥ አልፋ ነው ተምሳሌት እና አባይ ሲነሳ በዛ ሁሉ ሁኔታ ውስጥ ነው ያሳካችሁ። እንደው መሀመድ፣ አሁን ብዙ ነው የኢትዮጵያና የታሪካዊ ጠላቶቿ ጉዳይ በደንብ በስፋት ሊተነተን የሚችል ጉዳይ እንደሆነ ይገባናል። ወደ ኋላ ረጅም ዘመን ያስጉዘናል እና ባለፉትም ዓመታት በታሪካችንም ኢትዮጵያ ከፍ ለማለት በምትሞክርባቸው ጊዜያት ደስ የማይላቸው የሚሰጉ የእሷ ከፍ ማለት ለእነሱ ስጋት መስሎ የሚታያቸው በርካታ ጠላቶች አሏት እና አሁንም እየታየ ያለው ይሄው ነው። በተለይ በዚህ በባህር በር ጥያቄ ሂደት ውስጥ ይሄንን ጉዳይ ለራሳቸው ስጋት አድርገው ለማደናቀፍ የሚወስዱ ብዙዎች ናቸው፣ እና እንዴት ነው ልንመክተው የሚገባው የሚለውን ሀሳብ ብናነሳው ብዬ ነው ለማጠቃለያ። በጣም ጥሩ እንግዲህ፣ አሁን በተለይ ሪሰንት የሆነ ጉዳይ የህዳሴ ጉዳይ ይነሳል። ቅድም እናንተ ነክታችሁታል። ግን ከህዳሴ ጋር ሁለቱም ውሃዎች አብረው መነሳት አለባቸው ብዬ አስባለሁ። የቀይ ባህር ጉዳይ የጨው ውሃ ጉዳይም የፍሬሽ ወተሩን ጉዳይ መነሳት አለበት። ግን እንዳልኩሽ፣ እንደዚህ ያሉ ፕሮጀክቶች ደግሞ ተምሳሌትነታቸው ከፍ ያለ ነው። ህዳሴን ራሱ ጨምሮ ስታነሺ እንደ ሀገር እሳቢ እንዳለ ሆኖ ሀገርን ከመሰረቱ የሚለውጡ ናቸው። ኢኮኖሚያችንን ወደ ላቀ ደረጃ የሚያሻግሩ ናቸው። እንችላለን በአይነት ተምሳሌቶች ናቸው። ይህንን የማነሳው ለምንድን ነው? ከዚህም ባሻገር ብዙ ነጥቦችን እናነሳለን። እንዴት ነው የምንመከተው ስንል ምናልባት ዋነኛው የእኛ ስራ ነው ብዬ አስባለሁ። እንደ ዋነኛው መፍትሄ ይሄን እናንተ ቁጭ ለምናውራበት ወይ ደግሞ ይሄ በሩን የጨበጥን ሚዲያውን የተማር ነው ጋዜጠኝነት የተማር ነው ምክንያቱም አሁን ውጌ ሰራዊት መላክ ያበቃበት ዘመን ነው። ዶሚኔት እያደረጉ ያሉት በትርክት ነው ይሄ የኛን ጉዳይ ብቻ አይደለም። ዓለም ላይ ዝም ብለን አሁን ስልካችን አውጥተን ማሳያ ምሳሌዎችን፣ ዜናዎችን ብለን ዓለም በሙሉ እየታመሰ ያለው በዛ ደረጃ ነው፣ ሀያላኖቹን ጨምሮ ማለት ነው። ስለዚህ ለመከላከል ዋናው እኔና እናንተን ነን ብዬ አስባለሁ። ወይ ደግሞ በጥቅሉ ሚዲያው ነው፣ መሳሪያ ነው፣ የምንጠራበት የተማርነው የጋዜጠኝነት ሙያ ነው። ስለዚህ በዚህ በኩል ደግሞ አንዱ የምንሰራው ቅድም ምንድነው የህዳሴን ጉዳይ ሳነሳ እዚህ ውስጥ ያሉ ድሎች በህዳሴ በኩል ያሳካ ነው ምንድን ነው ከዛ በኋላ ያጣነው የቀይ ባህር ማጣት ማለትም ማለት ነው። በዛ ማጣት ውስጥ የታወርደበት እንደ ሀገር ብሔራዊ መታወር ነው። እኔ እነሱ ሲብ ላይንድነስ ይሉታል። ብዙ ጊዜ በተለይ አሁን የነሳነው የውሃ ጉዳይ ወተር ብላይንድነስ እንድነስ ብለን ኛ ልናሰፋው እንችላለን። ጉዳዩ ስለዚህ የነኚህ ጉዳዩ ከዛ በህዳሴ በኩል ያመጣነው ነው ተምሳሌትነት በሙሉ እንዳለ ሆኖ ይህን ግን ማስረጽ የምንችለው ይህን መናገር የሚችለው ይህን ማሳምን ማሳመን የሚችለው ግዝፈቱን ማስረዳት የሚችለው ሚዲያው ነው ብዬ አስባለሁ ስለዚህ በተለይ እኛ የምንጠራበት እኛ የያዝን ሙያ በጣም ወሳኝ ነው ብዬ አስባለሁ ከዛ ባሻገር እንግዲህ ሁሉም በየድርሻ አካላት የየራሱን ቀዳዳ መድፈን የየራሱን ሀላፊነት መወጣት ሀላፊነት አለበት ብዬ አስባለሁ ብሔራዊነትን ብሔራዊነትን ማክበር ከምን ይጀምራል መሰለሽ ለምሳሌ ይሄ ብሔራዊ ጣቢያ ኗል እኔ መሐመድ የፈለገ ልዩነት ነው ረኝ ይችላል ገብትሻል በብሔራዊ ጉዳይ ላይ ብቻ ሳይሆን በብሔራዊ ተቋሞቻችን ላይም ያለመደራደር፣ አንዱ ትረስ መሸርሸራል። ለምሳሌ ተቋማት እንዳይታመኑ ማድረግ ምን አማራጭ አለ? ለምሳሌ ነው፣ አሁን እንደ ኢትዮጵያ መወሰር ከሆነ አንድ ናሽናል ሚዲያ አለ፣ ኤቢሲ የሚባል ናሽናል ሚዲያ አለ አይደለ? ቢያንስ ከነ ልዩነቶች ከነ ሆኑ ጉድለቶችን ቢሆን ትረስ ተቋም የሆነ ትረስ እንዲኖረው ከዛ በኋላ መጠየቅ ይቻላል። አሰራሮች አሉ፣ ተቋም ተቋሚ አሰራር አለ እና ዋና የሚደረገው እሱን መሸርሸር ስለሆነ ብሔራዊነት ብለን ስንል እንግዲህ ያ ማለት ብሔርን አለማክበር አለ፣ ብሔርንም ማክበር ብሔራዊ ተቋሞቻችንን ማክበር። እንዳልኩት ደግሞ ምሳሌ ወደኛ ብናመጣው ብሔራዊ እነሱን ጉዳዮች ማክበርና በብዛት እነኚህን ተምሳሌትነታቸውን ደግሞ እኛ ማስረጽ ከማንም በላይ ኃላፊነቱ እኛ ላይ አለ ብዬ አስባለሁ። ቆመን እንድንቀር ያደረጉንም እንዳንነቃር ያደረጉስ እዛው ዘመን ላይ ቆመን በዛ ጉዳይ እንድንባላ ምን ያስደነግጣል? ምን አጣን ካልሽኮ እንዴት እዚህ ዘመን ላይ ቆመን ሰው ኤአይ እያለ ቴክኖሎጂ ዘመን የሆነ ክላውድ ላይ እየወጣ ስፔስ ላይ እየወጣ ኒኩለር እየገነባ ባለበት ዘመን እኔና አንቺ እዛው ላይ እንዲያው በእኛ ዘመን ስልሳ ሰባ ዓመታት ና ሶስት መቶ አመታት ሚሄደን ስናነሳ የሚነሱ ጉዳዮች ላይ ቆመን እንድናወራ የተደረግ ነው። እዛ ዘመን ላይ ቆመ ከመቅረት በላይ ምን ያጣነው ነገር አለ? ስለዚህ ይሄንን የሚያስደነግጥ ነገር እኔና እናንተ በሙያችን በልኩ ካልተናገር ነው ትርጉም የለም። ማረም ይገባል ነው። በጣም እናመሰግናለን፣ ጋዜጠኛ መሀመድ ሀሰን ለሰጡን ማብራሪያ ጥሩ ቆይታን ያደረግ ነው።